የጤና ኤክስቴንሽን ስራ የጤና ስርዓቱን ከመደገፍ አንጻር የማይተካ ሚና ሲወጣ እንደነበረ የሚታወስ ነው። በጤና ኤክስቴንሽን ተግባራት ውስጥ ያሉ መልካም ተሞክሮችን ከማስቀጠል አንጻር በምን መልኩ እየተከናወነ እንደሚገኝ የማዕከላዊ ኢትዮጵያ ክልል ጤና ቢሮ ምክትል ቢሮ ኃላፊና የፕሮግራሙ ዘርፍ ኃላፊ ከሆኑት አቶ አሸናፊ ጴጥሮስ ጋር ቆይታ አድርገናል። የጤና ኤክስቴንሽን ስራ በኢትዮጵያ የጤና ስርዓት ውስጥ ባለፉት ሁለት አስርት ዓመታት ዘርፈ ብዙ ተግባራት ሲከናወንበት የነበረ መሆኑን አቶ አሸናፊ የገለጹ ሲሆን ከህብረተሰቡ አዳጊ ፍላጎት አንጻር የጤና ኤክስቴንሽን ስራዎች መጣጣም እንደሚገባቸውም በተጨማሪነት ያነሳሉ። የጤና ኤክስቴንሽን ከተጀመረ ያው ሁለት አስርት ዓመታት በላይ ሆኗል። በዚህ ሂደትም በሀገራችን ላይ የመጡ በርካታ ለውጦች አሉ የማይካዱ በተለይም ከእናቶች ሞት፣ ከህጻናት ሞት፣ ከተላላፊ በሽታዎች አንጻር ከመሳሰሉ ነገሮች አንጻር ህብረተሰቡ ስለ ጤና ያለው ግንዛቤ እያደገ የመጣበት ሁኔታ እንዲፈጠር አድርገዋል። በዚህ ሂደት ደግሞ በአጠቃላይ በምናይበት ጊዜ የህብረተሰቡ ፍላጎት እያደገ ራቅ ያሉ አካባቢዎች ተጨማሪ የህክምና አገልግሎት ማግኘት ይፈልጋሉ። የጤና ኤክስቴንሽን ፕሮግራምም በፕሮግራም ደረጃ በየወቅቱ እየተሻሻለ እያደገ መጥተዋል። የጤና ኤክስቴንሽን ባለሙያዎችን አቅም የማጉልበት ስራም በስፋት መሰራቱንም ምክትል ቢሮ ኃላፊው ይገልጻሉ። ጤና ኤክስቴንሽኖችም በትምህርትም የሙያ ማሻሻ ከደረጃ ሶስት ነው አብዛኞቹ የነበሩት ደረጃ አራት ላይ እንዲያድግ ለማድረግ ተሞክረዋል። አሁን የቤተሰብ ጤና በድግሪ እየተሰጠ ነው። ስለዚህ በሁለቱም መልክ እያደገ ነው። የህብረተሰብ ፍላጎትም እያደገ ነው። በሌላ መልኩ ደግሞ የጤና ኤክስቴንሽን የሙያ ማሻሻል ስራዎችም እየተሰሩ ናቸው። የጤና ኤክስቴንሽን ስራዎች ባለፉት ጊዜያቶች የመቀዛቀዝ አዝማሚያ ያሳየ መሆኑን አቶ አሸናፊ ያነሱ ሲሆን የጤና ኤክስቴንሽን ስራ ከመቀዛቀዝ ለማውጣትም በክልል ደረጃ ዘርፈ ብዙ ስራዎች መሰራታቸውንም ያነሳሉ። የጤና ኤክስቴንሽን ፌስቲቫል ቆሟል በሀገር ደረጃ። ስለዚህ በእኛ ክልል ግን በ2017 የጤና ኤክስቴንሽን ፌስቲቫል አድርገናል። ይሄ ከየቀበሌው አንዳንድ የጤና ኤክስቴንሽኖች እንዲመጡ አድርገን እና ሌሎች ባለድርሻዎችን ባካተተ መንገድ ከ አንድ ሺ አምስት መቶ በላይ ጤና ኤክስቴንሽኖች እና የሚመለከታቸው አካላት እንዲገኙ አድርገን ሰፊ ሁሉም ጤና ኤክስቴንሽኖች እና ባለድርሻ አካላት በተገኙበት ሰፊ ውይይት አድርገናል። ስለዚህ ከመቀዛቀዝ እየወጣ ነው የኛ ክልል የሚል እምነት ነው ያለን። በተለያየ መንገድም በድጋፍና ክትትል፣ በሌሎች ጉዳዮችም ያየነው የሚሰጠን እሱ ነው። የጤና ኤክስቴንሽን ባለሙያዎች ለህብረተሰቡ በቅርብ እንዲያገለግሉ እየተሰራ እንደሚገኝም ተገልጿል። በክልላችን ደግሞ በላስት ማይል አጋር ድርጅት በሚያግዘውም ስልጠናዎችን እየሰጠን ነው ዘመቻዎች ተካሂደዋል። እነዚ ዘመቻዎች ህብረተሰቡን በደንብ ቀርበው እንዲያገኙ የማድረግ ስራዎች፣ ሲስተሙን እንዲጠናከር የማድረግ ስራዎች፣ የጤና ስርዓቱን እንዲጠናከር የማድረግ ስራዎች ይሰራሉ እና ስለዚህ ያለን ግምገማ እየሰራናቸው ካሉ ስራዎች አንጻርም ክፍተት ያለበት ለለይተን እየሰራን ነው።